ረዳት ፕሮፌሰር ሙሉጌታ ጀዋሬ እና አርቲስት ገነት ንጋቱ የተዋወቁት እሱ የዩኒቨርሲቲ አስተማሪዋ እሷ ደግሞ ተማሪው ሆና ነበረ። ቲያትሪካል አርት ነበር እሱም ያስተምረው። እናም ከዛ በኋላ በትዳር ተጠቃለው 15 ዓመታት ያህል በትዳር ቆይተው አራት ልጆችን ወልደው ማለትም አንድ ሴትና ሶስት ወንድ ልጆችን ከወለዱ በኋላ ትዳራቸው በፍቺ ተቋጭቶ ነበረ። ተፋተው እንኳን ፍቅራቸው ያልቀነሰ ሰዎች በሚል መነጋገሪያ ነበሩ። እንደምታስታውሱትም ከአምስት ወራት በፊት ሁላችንንም ሰርፕራይዝ ባደረገ መልኩ ከ14 ዓመት በፍቺ መለያየት በኋላ ዳግም ትዳር መስርተዋል። ልጆቻቸውና ቤተሰቦቻቸው ጸሎታችን ተሰማልን ስለታችን ሰመረ እያሉ በደስታ ሲያለቅሱ፣ እንዲሁም ሲደሰቱ፣ ሲጨፍሩ አይተን እኛም በውጭ ሆነን የልጆቻቸውንና የእነሱን ፍቅር ስንከታተልና ምን አለበት እንዲህ የሚዋደዱ ከሆነ ልዩነታቸውን ፈተው አብረው ቢሆኑ እያልን ስንመኝ የነበርን ሁሉ ደስ ብሎን መልካም ምኞታችንን ገልጸንላቸው ነበረ። የዛሬ ወር ገደማም የመጀመሪያ ልጃቸው መክሊት በሕግ የመጀመሪያ ዲግሪዋን ይዛ የምርቃት ፕሮግራም አዘጋጅተውላት ነበረ። እናም በፕሮግራሙ ላይ ገነት ንጋቱና ሙሉ ቤተሰቦቿ በሀበሻ ልብስ ደምቀው ነበር። በተለይ መክሊትና ገኒ ተመሳሳይ ቆንጆ ቀሚስ ነበር ያደረጉት። ቀሚሱ ግን የገኒን ሆድ አበጥ አድርጎ አሳይቶት ነበረ። በተጨማሪም ገኒ ሆዷን በተደጋጋሚ ተነካካ ነበረ። በዚህም የተነሳ ገነት ንጋቱ አርግዛለች የሚል ወሬ ተነሳ። እኔም መረጃውን አጣርቼ እውነት መሆኑን ቪዲዮ ሰራሁኝ። አዎ ገነት ንጋቱ አርግዛለች ብዬ ለአድናቂዎቿ አበሰርኩ ማለት ነው። የተጠራጠራችሁም ነበራችሁ። ነገር ግን ይኸው ጊዜው ደርሶ እውነቱ ተረጋግጧል። ገኒ በሰላም ተገላግላለች። ገነት ንጋቱና ሙልጌታ ጀዋሬ አምስተኛ ልጃቸውን ወደ ቤተሰቡ ቀላቅለዋል። እንኳን ደስ ያላችሁ ገኒ እንዲሁም ቤተሰቦቿ በአጠቃላይ ገኒዬ፣ እንኳን ማርያም ማረችሽ፣ ማርያም በሽልም ታውጣሽ። በነገራችን ላይ ገኒና ሙሌ ዳግም ሲሞሸሩ ገኒ ነፍሰ ጡር ነበረች። እንዳልኳችሁ የዛሬ አምስት ወር ነበረ ጋብቻቸውን ዳግም ያደረጉት። ገኒ የዛኔ እንግዲህ የአራት ወር ነፍሰ ጡር ነበረች ማለት ነው። በጣም ደስ ይላል። ሁለቱም በፍች ተለያይተው እንኳን የሚዋደዱ ሰዎች ናቸው። በጣም ብዙ ቦታ በተደጋጋሚ ብንፋታም አልተራራቅንም፣ አስብለታለሁ፣ አስብላታለሁ ሲሉ ሰምተናል። ልጆቻቸውም የፍቅር አስተማሪዎቻችን ምሳሌዎቻችን እነሱ ናቸው ሲሉ እንሰማቸዋለን በተደጋጋሚ ምንም እንኳን ሲፋቱ እንዲያድርጎኝ ነው እንዲያድርጋኝ ነው ብለው በይፋ ከሁለቱም ባንሰማም በሹክሹክታ ያው ጎን ለጎን እንዲያድርጓት ነው እንዲያድርጋው ነው የሚሉ የምንሰማቸው ወሬዎች ነበሩ እዚህ ጋር መግለጽ ባያስፈልግም ማለት ነው እናም ገኒ ለ14 ዓመታት ያህል ተፋተው በቆዩበት ጊዜ አራቱን ልጆቻቸውን ለማሳደግ ከባድ ፈተናን አሳልፋለች በቀለብ ጉዳይም ከሙልጌታ ጀዋሪ ጋር ተካሰው ማለትም ገኒ ከሳው ማለት ነው። ሙልጌታ ለአንድ ቀን እስር ቤት እስከ ማደርም ደርሶ ነበረ። እናም ፍርድ ቤት ስምንት ሺህ ብር ወስኖበት ለቀለብ ለልጆቹ ስምንት ሺህ ብር መክፈል አለብህ ብሎ ወስኖበት እሱን በመክፈልና ባለመክፈል ውስጥ በጭቅጭቅ ይካሰሱ ነበረ። ብቻ ገኒ ባንደበቷ እንዳለችው ግዴታ ለልጆቹ መቁረጥ ስላለበት ሙሌን ዳኛ ፊት አቆምኩት እንጂ ወደ ፍርድ ቤት ስንሄድም ስንመጣም አብረን ነው በአንድ መኪና የምንሄደው ምሳም አብረን በልተን ነው ምንለያየው ስትል ስትገልጽ ሰምተን ተደምመን ነበረ እናም መረባካችሁ እነዚህ ሰዎች ሁነኛ ሽማግሌ ያተው እንጂ ይዋደዳሉ ቢለያዩም እንኳን እንደ ተፋታ ሰው አይደለም ሁኔታቸው ድግስ ቦታም ዝግጅት ቦታም በቃ ብዙ ቦታ አንድ ላይ ይታዩ ነበረ ከዛም አልፎ ይጎራረሳሉ ይተቃቀፋሉ ይደናነቃሉ ሙልጌታ ጀዋሪ በሚታመምበት ሰዓትም ገኒ ልክ እንደ ሚስት አስታማ ነበረ ያዳነችው ብቻ ብዙ ነገሮችን እናይ ነበረ እናም በዛ የተነሳ ነው እነዚህ ሰዎች ሁነኛ ሽማግሌ ያተው ነው እንጂ አሁንም ፍቅር በውስጣቸው አለ ስንል የነበረው ሰይፉ ላይም ቀርበው ነበረ ማለትም ገኒ የገኒ ቤተሰብ ሪያሊቲ ሾ ብላ የዩቲዩብ ቪዲዮዎችን መስራት ስትጀምር ሰይፉ አቅርቧቸው ነበረ ልጆቻቸው ገና ትንንሽ ነበሩ። በተለይ ሁለቱ የመጨረሻዎቹ ወንዱ ልጆች ማለት ነው። የመጨረሻዎቹ ማለት አይቻልም፣ አሁን ሌላ የመጨረሻ ልጅ ተወልዷል። እናም ሕጻናት ነበሩ ወንዶቹ። ሰይፉም ከሙሉጌታ ጋር ተመልሳችሁ አንድ ላይ የመሆን ሀሳብ አላችሁ ወይ ብሎ ገኒን ሲጠይቃት ልጆቿ፣ ሕጻናቱ ወንዶቹ ማለት ነው፣ ጥሩ ጥያቄ ነው ሲሉ ሰምተን ነበረ። በጣም ነበር አንጀት የሚበሉት ነገር። ግን ገኒ የመሆን እድል የለንም ተለያይተን ልጆቻችንን ብናሳድግ እንደሚሻል ተስማምተን የተፋታ ነው። እሱም ያምንበታል። ነገር ግን እንጠላላለን ማለት አይደለም። እኔ ለሱ ጥላቻ የለኝም፣ እሱም ይጠላኛል ብዬ አላስብም። ጓደኛዬ ነው፣ ቤተሰቤ ነው ብላ ለሰይፉ መልሳለት ነበረ። ፓስተር ቸሬም አንድ ላይ እንዲሆኑ ጥሮ ነበረ። እናንተ ለልጆቻችሁ አራያ መሆን አለባችሁ፣ ፍቺ እግዚአብሔር የሚጠላው ነገር ነው ብሎ ብዙ ለማስታረቅ ሞክሮ ነገር ግን አልተሳካለትም ነበረ። እንዲህ እንዲህ እያሉ ለ14 ዓመታት ያህል በፍቺ ከቆዩ በኋላ የእግዚአብሔር ጊዜ ሲደርስ እሱ ሁኖ ያለው አይቀርም እና በመጨረሻም ገኒ ነፍሰ ጡር ሆና የአራት ወር አካባቢ ማለት ነው ዳግም ጋብቻቸውን ቤተሰቦቻቸው፣ ልጆቻቸውና ወዳጆቻቸው በተገኙበት ቆንጆ ሪዞርት ውስጥ ፈጸሙ። ይኸው ከአምስት ወር በኋላም አምስተኛ ልጃቸውን እግዚአብሔር ሰጣቸው። ለእግዚአብሔር እንግዲህ ምን ይሳነዋል? ገኒ እንደምታስታውሱት ሀምሳኛ ዓመቷን በቅርቡ አክብራለች። ገኒ አርግዛለች የሚባል ወሬ ሲነሳም ሰዎች እረው ውሸት ነው ሲሉ የተጠራጠሩት ገኒ ኮ ሀምሳ ዓመት ወይም ከዛ በላይ ይሆናታል ብለው ነበረ። ነገር ግን እንግዲህ ሆነ እንዴት ይሆናል ላላችሁት ሆነ በእግዚአብሔር ተቻለ። ስሙ የተመሰገነ ይሁን። ተስፋ የለውም የተባለው ትዳር ለፍሬ በቃ። እንኳን ሌላው ሰው ይቅርና እነሱ ራሳቸው ተስፋ የለውም ብለው ተስፋ ቆርጠው ነበረ። ልጆቻቸውም ዳግም በተሞሸሩበት ቀን ሞክረን አቅቶን ነበረ፣ ነገር ግን በእግዚአብሔር ቀን ተሳካ፣ እግዚአብሔር ባለው ቀን ሆነ ብለው በደስታ እያለቀሱ አይተናቸዋል። ጭራሽ ደግሞ አሁን ሌላ ልጅ ተወለደላቸው፣ እግዚአብሔር ይመስገን። በተረገዘው ልጅና በሌሎቹ ልጆች አማካኝነት ዳግም አንድ ሆኑ። በተለይ ደግሞ መክሊት ብዙ ለፍታለች አባትና እናቷን አንድ ላይ ለማድረግ ለማስታረቅ ማለት ነው። አባቷ የምርቃቷ ቀን ከሰማችሁት ዳኛዬ እያለ ነበር የሚጠራት። የሚገርመው ነገር ደግሞ በሕግ ነው የተመረቀችው የመጀመሪያ ዲግሪዋን የያዘችው። እናም የመጀመሪያ የዳኝነት ስራዋን በወላጆቿ መሀል ሰርታ ውጤት አስመዝግባለች። ገኒ እንኳን ደስ ያለሽ፣ እንኳን ማርያም ማረችሽ። እንዳልኳችሁ ገነት ንጋቱና ሙሉ ጌታ፣ ጀዋሪ የሚታዋወቁት ገና እሷ የዩኒቨርሲቲ ተማሪ ሆና ገና ልጅ ሆና ነው እሱ ደግሞ የዩኒቨርሲቲ አስተማሪዋ ሆኖ ነው የተዋወቁት። ከዛም በትዳር ተጠቃለው 15 ዓመታት ያህል ቆይተው አራት ልጆችን ወልደው አልሆነም፣ አልሰመረም፣ ትዳራቸው ሊቆይ አልቻለም። እናም አይ በቃ እንደዚህ ከምንጎዳዳ ይብቃንና ልጆቻችንን ለየብቻችን ሆነን እናሳድግ አሉ። ትዳራቸውን በፍቺ ቋጩት ማለት ነው። እናም ለ14 ዓመት ያህል በፍቺ ተለያይተው ቆዩ። ከ14 ዓመት በኋላ ዳግም የዛሬ አምስት ወር በጣም ደስ በሚል ሁላችንንም ሰርፕራይዝ ባደረገ መልኩ ጋብቻቸውን ፈጸሙ። አንዳንዴ እኛ ብንለውም እንኳን ሁን ያለው አይቀርም እንላለን። አደለ? ሁን ያለው አይቀርም። ትዳራቸው ዳግም እንደሚመሰረት እግዚአብሔር ያውቅ ነበረ። እናም ሆነ በመጨረሻ ጭራሽ ያልታሰበ አምስተኛ ልጅ ወደ ቤተሰቡ ተቀላቀለ። እንኳን ደስ ያላችሁ ገኒ። በነገራችን ላይ ጾታውን አላወቅኩም። ሴት ትውለድ፣ ወንድ ገኒ እግዚአብሔር ይመስገን ብላ ከፖሰተች በኋላ ከልጇ ጋር ያላትን ይሄንን ፎቶ እኔም አላረገዘችም አይ ምናምን ብላችሁ ለተከራከራችሁኝ ሰዎች፣ እንዲሁም በማርገዟ ደስ ብሏችሁ እግዚአብሔር ምን ይሳነዋል እንኳን ደስ ያላት ላላችሁት ደግሞ የምስራችሁን ልነግራችሁ ስለፈለግኩኝ ነው። ጾታውን እንኳን ሳላጣራ በቶሎ እየሮጥኩኝ ወደ እናንተ የመጣሁት ማለት ነው። በጣም ደስ ብሎኛል። እንኳን ደስ ያላችሁ ገኒና ቤተሰቦቿ። ገንዬ ማርያም በሽልም ታውጣሽ።